እውነት ነው ብላሻለች። አትዋሽ። በቃ ዝም በይ። አንቺ መቼ እንትን ብለሽ ወደዛ ዞር። ምን ሆነሽ ነው? በቃ ለምን ለምን የምን በቃ ነው? ቆይ ሃኒ፣ አንቺ ብለሻል። አላልሽም? እኔ አላስታውስም። እኔ እንጃ፣ አላስታውስም። ኦኬ፣ ባል አይደለም ብያለሁ፣ ግን ፍቅረኛ አላስታውስም። ዜድ፣ ይበቃሽ በእናትሽ። ነው የራስ ማመንሽ። በቃ አላስታውስሽ ማለት በቃ ደስ ይለኛል ማለት በቃ አዎ፣ እርግጠኛ አላስተውስም ማለት አልኩ፣ ማለት አይደለም። መች ነው ያለችው? ቆይ ቆይ ቆይ አንቺ ፋሲካ ቆይ፣ ዝም በይ። መች ነው ያለችው ዜዶ? መቼ ዕለታት ነው? ለዛውም፣ ስልክ ስልክ፣ ቆይ፣ ስልክ እየደወልክላት እየዘጋህባት ነበር፣ ለዛው ማለት ነው፣ ለዛው ከዋሾ ማለት ነው። አዎ አዎ። ለምን በጉሪጥ አይልሽ አትይም? ሙድ እያዘች ነው። እኔ ደግሞ ጅን ኮን ያለ መገመት እስካሁን ማለት ነው። ተመልከቱ የፋሲካ ምቁር ተመልከቱ የፋሲካ ምቁር ተመልከቱ በይና ከዛን ረጁ ሼር ታርግለት። እንጂ ረጂ ስልኩን እንዳሰጃት እጀነጅ አለው እያለችን ነው እኔ ቤሩት ድረስ የምመጣበት ምክንያት የለኝም ከእንጂ ጋር ለመጣላት በይው በእናትሽ ለ በእናትሽ ዜድዬ ቆይ ዝም በይ በቃል ሀይ ብሮ ሰላም ነው እንዴት አመሸ ደህና አመሸህ አይደጋር እኮ እንኳንጣ ዜድ በእናትሽ ናት የምር እየለመንኩሽ ነው። ደጋረክ እንዳትታረቅ ወይ እንደዚ ያው ቆይ ዘንበይ ራዩ ዘንበይ ቆይ ታብታ ባርጎሊን ኮፕሪንግ ሀይ ብሮ፣ ሰላም ነው። እንዴት ነህ? ይቅርታ። እኔ እኮ ቀልድ ምናምን ነው እንደዚህ ቀልድ ምናምን ስለሚጫወት ለዛ ነው ብዙ ሰው ነው ያጣላው። ሳጣላ ደግሞ ስሬሳም ነው የምሆነው እና አይ እስከ እንደዚህማ ነው እንዳይደብር ብሎ ሶሪ። እሺ ካስደበርኩ አልክም አልክም አልክም። በእናትሽ ዜድ በእናትሽ ዜድ፣ ምንድን ነው የጻፈር ጫወታል? እንደት እኮ እንደምታቃጠር ልጅቷ መጫወች አደረገ። ላኪው ወይ ስንት በእናትሽ ዜድ፣ እኔ ዛሬ ብቻ ነው የምለምንሽ ዜድ። ላኪው በእናትሽ ላኪው። እንደዛ በይና ሌላ ክለቅ ሀይ ብሮ፣ ሰላም ነው እንዴት ነህ? ያው በድምፄ ታገኝ ይሆናል፣ ዜድ ነኝ ብሮ። እኔ እኮ ለቀልዴ ምናምን ነው ማርያም እናቴ ነው ያልኩት። ማርያም ብዬ አይደለም የማልኩት። ማርያም እናቴ ማለት ደግሞ ያው ቀልድ ምናምን ነው ብሮዬ። አውቄ ነው እንደዚህ። በቲክቶክ እኮ እኔ ሰው ዝም ብዬ እንደዚህ ሞቅሞቅ እንዲል ቲክቶኩ እንደዚህ ያደርጋሉ። ለዛ ነው። እሺ ብሮ፣ ይቅርታ። የሚያስከፋ አልመሰለኝም፣ እንደዚህ የምትናድድ አልመሰለኝም። ይቅርታ ፕሊስ፣ ታረቃት ለኔ ስትል። እሺ የኔ አባት።

ዜድ በፈጠረ በባንዲራ ይሻል በምታምኙ ይሻል ነው፣ ላኪን ነገር ካደረ ወደ ሌላ ነገር ይቀየራል። እሺ፣ ዕቃ ዝም በይ ዝም በይ እሺ። እኔ ፍቅር እሺ፣ ማነው ስሙ የነበረ? ቆይ አንዴ፣ መጣው ከቤት ሰዎች የተማክር መጣው አንዴ ት የምነት ደግሞ ወላሂ ስልኩን ይክፈት፣ እናሳፍራታለን። አትላክ ቮይሱ ተብላው መታው ደውዬ ሆኝ ምድ ይደብራል። ምነው እኔ ምን አጥፍቼ ነው ዜድን የለቀቀብኝ? ዛሬ ምን አጠፋው? ዛሬ እኔ ምን አጠፋውኝ? ግን የወንድሙ ሚስት ቁጥር የለሽ የለኝም በሱ ስልክ ነውሽ። ለክፉ ቀን ይጠቅማል አይደል እንዲ። አንቺ እኔ መቼ አሰብኩበት አላሰብኩበትም። ማማሬ ሌላ ስልክ የለው የለውም፣ ዝግ ነው። አሁንም እውነት ለመናገር ዜድ ላኪ ሀራ ማለኪ ወላሂ ላዚም ላኪ ለሽክ እንደዚህ የምትጫወች አንቺ የላ ላኪ ቮይሱን ከቤተሰቤ ጋር ልማከር ምናምን ብለሽ መልካት ትስሪ ላኪ

ከተቀበለች እሱን እኮ ብናገኝ ነው። እሷን መለማመጥ ያስፈልግ እኔ ደውለት ነው ዜድዬ፣ እኔ ቆንጆ ይኸው በፀባይ አይደለም። ምንሽ ማዕሬ ተይ፣ አየሽ፣ እነዚህ አቅዎችሽ ናቸው የምልሽ በምክንያት ነው። እነማ ጠዋት እንዳናይሽ እንድናይሽ። እሺ፣ እሺ፣ የኔ ፍቅር በቃ ውጭተኝ እያሉ ነው እንዴ? ወይሹይ እኔ እደዋለሁ። አውቃ አውቃ ለምን አትይም? ዜድ በእናትሽ እኔ ስንት ቀን ቅጣት አልተውኩልሽም? እንትን መዘብዘፊያው ስላቆምሽ ብዬ ባናትሽ ግን ይታረቃሉ ሀቢባ ጋር ገብቶ ይታረቃሉ። አንቺ መስለሽ ነው እንጂ ምናምን ያሉ ነው በዋሳብ ምን አረጉን። በእናት ዜድዬ፣ የምር የምር ልጁ ያኮርፋል። ይሄኔ እየነዳ እየመጣ ነው። ከሟልኩን ወደ ዱባይ ይመጣል። አባቴ ሙት። ይው ይው ይው ይው። ሀይ ሀቢብ፣ ሰላም ነው ብሮ፣ እንዴት ነህ? ዜድ ነኝ። ይቅርታ ቅድም፣ ያው በቲክቶክ ለፋሲካ ምናምን እኮ እንደዚህ ለጫወታ ምናምን እኮ ነው እንጂ እኔ ላጣላቸው ወይ ብላኝ ምናምን አይደለም። ከእንደዚህ ያ ሞቅ ሞቅ እንዲል ቲክቶክ ምናምን ነው። ሀቢቢ ፕሊስ ሶሪ ካስቀየም እኮ፣ እሷ ደግሞ ታረቃት። እኔ ማንም ያቀኛል እንደዚህ እንደማጣላ ምናምን እና ታረቃት ማይ ላቭ። ኧረ እኔ ማይ ላቭ አልኩት? ኧረ ይቅርታ ስለምዳይ ነው፣ ጓደኞቼ ማይ ላቭ ስለምዳቸው ይቅርታ። ማርያምን፣ ማርያምን፣ ይኸውልህ ልክ ነኝ። ማርያምን፣ ማርያምን፣ በስነ ስርዓት እልክለት ነው ሀይ፣ ሀቢብ ሰላም ነው፣ እንዴት ነህ? ይቅርታ ይቅርታ አባቴ ይቅርታ፣ እግዚአብሔርን እኔ ለጨዋታ ምናምን የነበረ ለጨዋታ ምናምን ስለሆነ ይቅርታ። እሷ ደግሞ በጣም ክፋት እና፣ ፕሊስ ከቻልክ ታረቃት ማርያምን። እኔ ይቅርታ፣ ተሳስቼ ነው እንደዚህ ጨዋታ ምናምን ቲክቶክ ላይ ሞቅ ሞቆ እንዲል ብዬ ነው እንጂ ብላኝ አይደለም፣ የኔ ወንድም ይቅርታ አባቴ። እሺ

ሁለት መኪና ነው ያለው። አንዱ ለኔ ሊሰጠኝ። ስሙ እያሾፈች ነው። ስሙ ሪከርድ አርጉ። ሱ ላይ እያሾፈች ነው። አረ፣ እኔ አላሾፍኩም። ለምንድነው የማሾፈው? ምን ተፈጥሮ ነው? ለምን ጠላሽ? ሰላም ነሽ ቲጂ ወዴ ስለኪልኝ። ቅድም ተናድጄ ነበር ማሬ ይቅርታ። ለምን ተናድድሽ? ኒ ውድ እንዴት ነሽ? ኧረ እንዲሁ ነው። አሁን ተፈቷል። ይሄ ጋር አልኩሽ። ትኩሳት ያዘኝ። ወይኔ ዜድ ይቅር ይበልሽ። አይዞሽ። ራጁ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ?

እሺ ወይኔ፣ አረ በንችሽ ነኝ እኔ ማሬ፣ እኔ ቆንጆ ዚ። ወይኔ አንቺ መጫወቻ አለሁን? ዜድ አልናገርም። በዚህ ልታስፈራራሽ ነገርማ አርገሻታል። አረ እኔ እፈራታለሁ። ዜድ ማሬ፣ ቆይ፣ እስኪ ተይ፣ እንደ መጀመሪያ እንታረቅ። ቢያንስ ዜድ እንደምቀልድ እና ብዙ ሰው እንዳጣላች፣ ሪከርዶቹን እነኪውን ቤት ሂጅ ፈልጌ ፈልጌ ያሳየዋለሁ። ከዛ በኋላ ሀፒታይቷ ተከፈተላ ወይ ምግብ ምግብ ሰርቶ ነበረ እኮ ልክ ልክኛ ስንጣለ ሀፒታይቷ ከፈተላት። ሀቢብ የት ሄደ? ሀቢብ የለም ማሬተኛ መሰለኝ። ይመዝኑዝሽ ኒ አንቺ ደግሞ አሁን ለነገሩ፣ ስደቢ ማሪ ይመችሽ። ኖርማል ነው።